ስትልን ውድ አብራሪ ሚዲያ ቤተሰቦች እንደምን ቆያችሁ። በውጭ ሀገራት ላሉ እህት ወንድሞች ወደ ሀገር ሲመለሱ ሊሰሯቸው የሚችሏቸው የቢዝነስ ሀሳቦችን በክፍል አንድ ቪዲዮ የማቅረቤ ይታወሳል። ዛሬ ደግሞ ከዛ የቀጠለውን ክፍል ሁለትና የቢዝነስ ስራ ልትጀምሩ ስትሉ በሚያጋጥሟቸው ችግሮችና እነሱን ሊፈቱ በሚችሉ የመፍትሔ ሀሳቦች ዙሪያ ያዘጋጀሁት ሁለተኛው ክፍል ቪዲዮ ዛሬ ይዤላችሁ ቀርብ ያለው። ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ ወደ ሀገራችሁ ስትመለሱ ምንም አይነት የቢዝነስ ሀሳብ ችግር እንደማያጋጥማችሁና ችግሮቹንም ደግሞ በቀላሉ መፍታት የምትችሉበትን ሀሳብ እንደምትጨብጡ ተስፋ አደርጋለሁ። ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ ወደ ቪዲዮ አራተኛው ኢትዮጵያ ውስጥ ሊያሰራችሁ የሚችል የቢዝነስ መስክ ወይም በዚህ በአሁኑ ሰዓት ብትከፍቱት የሚጠቅማችሁ የመዝናኛ አገልግሎት ነው። ማህበረሰቡ በጣም በከፍተኛ ጫናና ውጥረት ውስጥ ያለ ሕዝብ እንደመሆኑ የተወሰነ መዝናናት ይፈልጋል። ያንን ጭንቀቱን መርሳት የሚፈልግበት አሁን እያሉ ፖለቲካል ኢኮኖሚክ ትራውማዎችን፣ እነዚህን ጫናዎች ስትረሶችን መቋቋም ማለፍ ይፈልጋል። ስለዚህ ለምሳሌ ብዙ ከተሞች አካባቢ ካያችሁ ከክልል ከተማ ውጭ የመዋኛ ገንዳ አገልግሎት የለም። ለምሳሌ እኔ እዚህ ያለሁበት ደብረታቦር ከተማ ላይ በጣም ብዙ ጊዜ የምመኘው ነው። ምክንያቱም ወንዝ የለም፣ የተፈጥሮ ወንዝ በዙሪያው ማህበረሰቡ መዋኘት መዝናናት አለበት ደግሞ ይፈልጋል። የመዋኛ ገንዳ ግን የለም። ስለዚህ አንዲት ቦታ ፈጥራ እንዲህ አይነት ስራ ብትጀምሩ ወይም ብትከፍቱ። ሁለተኛው የልጆች መጫወቻም የለም ልጆች የሚዝናኑበት ቅዳሜና ወድ ዊክንድ ሰዎች የሚያሳልፉበት ቦታ የለም ሶ እንደዚህ አይነት ለምሳሌ ስፔሻል ኢቨንትስ የሚዘጋጁበት ላውንጅ ብትጀምሩ እዚህ ጋር ላውንጅ ይሏቸዋል ጭፈራ ብቻ ነው ማታ ማታ ሌላ ሶ እንደዚህ አይነት አቅርቦቶች ብትጀምሩ ምክንያቱም እንግዲህ እናንተ እኔ የሚያስበው እስከሚገባይ ድረስ ገንዘብ ይዛችሁ የቢዝነስ አይዲያ ነው የምትቸገሩት ሶ እሱን ማድረግ የምትችሉበት እድል በጣም ሰፊ ነው ይሄ ደግሞ እዚህ ደብረ ታቦር ብቻ አይደለም ሁሉም የሀገራችን የዞን ከተሞች ላይ የለለ ሰርቪስ ነው ማየት እንችላለን። ጎንደር ከተማ በጣም ጥንታዊ ከተማ ነው። እንግዲህ በኢትዮጵያ የከተሞች ታሪክ እንግዲህ ጎንደር ትልቅ የምትባል ከተማ ናት። ነገር ግን ውስን ናቸው፣ እንደዚህ አይነት ሰርቪስ ያሉት፣ ለዛውም ያረጁ ምናልባት የዛሬ 10 ዓመት 15 ዓመት ተከፍተው ምንም አይነት እድሳት የሌላቸው ምንም አይነት ሰርቪስ ያልተደረገላቸው ናቸው። ለምን ሰው ገንዘብ ከማካበት ውጭ አንዳንዱ ባለሀብት ስራውን የማስፋፋት እቅዱ በጣም ችግር ስላለበት፣ የአረጋውያንና የአዛውንቶች የጊዜ ማሳለፍ ራሱ ብትከፍቱ በተለይ የክልል ከተሞች እና እንደዚህ አዲስ አበባን ጨምሮ እንደዚህ አይነት ቦታዎች የሉም። ሰዎች ቁጭ ብለው በጡረታ ዘመናቸው እየተዝናኑ የሚያሳልፉበት ብትከፍቱ በጣም ትልቅ የሆነ ሰርቪስ መስጠት የምትችሉበት ትልቅ የሆነ ትርፍ የምታገኙበት የቢዝነስ መስክ ነው። በጣም ጥሩ። ወደ አምስተኛውና ወደ መጨረሻው ደርሰናል። እንግዲህ መጨረሻው ከቢዝነስ ጋር የተያያዘ ነው። ቢዝነስ ኤጀንሲ ላውንች ብናደርግ አንድ የቢዝነስ ኤጀንሲ ኢትዮጵያ ውስጥ ብታቋቁሙ ምን ምን ነገሮችን ሊሰራ ይችላል? እንግዲህ የመጀመሪያው የቢዝነስ ኤጀንሲ ጠቅለል ባለመልኩ ቢዝነሶችን ራን የማድረግ ክፍተቶቻቸውን፣ ከሊደርሽፕ፣ ከማኔጅመንት፣ ከሂሳብ አያያዝ ከሰራተኛ ክህሎት አንጻር ሊፈታ የሚችል የቢዝነስ ኤጀንሲ ማቋቋም ትችላላችሁ። ይሄ በተለይ በዞን እና በክልል ከተሞች ላይ መሰራት የሚችል ነው፣ አዲስ አበባን ጨምሮ። ሁለተኛው ውክልናና ጉዳይ የማስፈፀም ኤጀንሲ ልታቋቁሙ ትችላላችሁ። የውክልና እና ጉዳይ የማስፈጸም ኤጀንሲ ምናልባት አንድ ወይ ሁለት የሕግ ባለሙያዎች ወይም እንደዚህ ቀጥራችሁ ወይም ደግሞ ጉዳይ በማስፈጸም ፋስት የሆነ የኮሚኒኬሽን ስኪል ያላቸውን ሰዎች ከጎናችሁ ይዛችሁ መስራት የምትችሉት ነው። ውክልና ወስዳችሁ የድርጅቶችን የግለሰቦችን ጉዳይ ማስፈጸም። እኛ ጋር ላይ ጉዳይ አስፈጻሚ ሲባል የተለመደው ነገር ውስጥ ለውስጥ በጉቦ ሄዶ የሆነ ባለስልጣን አግኝቶ ሻይ ቡና ብሎ የሆነ ገንዘብ አቀብሎ መመለስ ነው። ጉዳይ ማስፈጸም ግን ከዛ አለፍ ያለ ተግባር። ብዙ ግለሰቦች ቢዚ ናቸው ብዙ ግለሰቦች ጊዜ የላቸውም። ብዙ ድርጅቶች ጉዳይ አስፈጻሚ የሰለጠነ ሰው ይፈልጋል። ስለዚህ የእነሱን ውክልና በመውሰድ እነሱን በመተካት ጉዳይ ማስፈጸም ሌላው ከቢዝነስ አንጻር የቢዝነስ ሴንተር ለምሳሌ ኢንተርኔት ካፌዎች በመፍጠር ሰዎች እዛ ላይ ቢዝነስ እንዲለማመዱ እንደዚህ የጌሚንግ ሀውሶች ሰዎች በቀላሉ ራሳቸውን ሪፍሬሽ አድርገው የቢዝነስ አይዲያ ማፍለቅ የሚችሉበት ምናልባት ከቻላችሁና ሞር ቴክኖሎጂ አክሰስ ካላችሁ የቢዝነስ ጌሞችን መፍጠር ትችላላችሁ። ለምሳሌ የሪችዳድ ቡርዳድ ጌሞች ማየት ትችላላችሁ። የሮበርት ኪዮሳኪ እንደነሱ አይነት መፍጠር ትችላላችሁ። የሶፍትዌር ስኪሉ ካላችሁ ማኑዋልን መፍጠር ትችላላችሁ። ቢዝነስ አይዲያ ሊያሳድጉ የሚችሉ የጌሚንግ አይነቶችን። ስለዚህ ዳታ ሴንተር፣ ቢዝነስ ሴንተር ሰዎች መረጃ የሚያገኙበት በቀላሉ ኢንተርኔት የሚጠቀሙበት ለምሳሌ እኔ ጎንደር አንዲት ደንበኛ ነበረችኝ፣ የኢንተርኔት ካፌ ደንበኛ እና እስኪ የሆነ ስራ እንደው አልኳት እና ያኔ አጋጣሚ ስልጠና እየወሰድኩ ነበር፣ የዚህ ኔትወርክ ማርኬቲንግ ማለት ነው። እና ኔትወርክ ላይ ስራ ለምን አሰሪም እ በተጨማሪ ምናምን አልኳት። አይ እኔ እዛ ውስጥ ምን አለፋኝ፣ እዚ በትንሹ በወር እስከ መቶ ሺህ ብር አገኛለሁ አለ። ያው ለእኔ እንግዲህ ዝቅ አድጋ መናገሩ ሊሆን ይችላል። ኢንተርኔት ካፌ ከፍታ በወር እስከ መቶ ሺህ ብር ገቢ ታገኛለች። አሁን በትክክለኛውን መረጃ ላይሆን ይችላል ለእኔ የሰጠችኝ ለምን አጋጣሚን የተገናኘነው ነው። አታቀኝም። ብዙ ስጋት አለው። ሰው አሁን ገቢውን ለመናገር ብዙ ስጋት አለው። ሶ ለእኔ በቀላሉ ያንነገረች ምናልባት መቶ አልባት ሺህ ብር ያለችው በጥፍ እንኳን ብንወስደው እስከ 150 እስከ 200 ሺህ ብር ታገኛለች ማለት ነው። ሶ ኢንተርኔት ካፌ ብንከፍት ኮፊ ሀውስ አብሮ ያለው የሻይ የቡና ሰርቪስ የሚሰጥ ጣፋጭ ምግቦች አብሮ ያሉት ሰው ለመዝናናት የስናክ አገልግሎት ዘው ያለው ብናደርግ በጣም አዋጭ የሆነ የቢዝነስ መስክ ነው። ሌላኛው ህትመትና ማስታወቂያ ነው። አሁን ኢትዮጵያ ውስጥ በከፍተኛ ሁኔታ በተለይ ዲጂታል አይዲ ማተም እንደዚህ ፖስተሮችን፣ በራሪ ወረቀቶችን ማተም ቲሸርቶችን፣ ኮፍያዎችን የማግ ህትመት አነስተኛ ማስተማሪያ ሊፍሌቶችን ብናትም ከፍተኛ የሆነ ገበያ ድርሻ አለው። ስለዚህ ኮፒ ፕሪንት በማድረግ እዛው ላይ ኢንተርኔት በማስጠቀም ምናምን እነዚህን ማድረግ ይቻላል። አቀናጅቶ መስራት ማለት ነው። ሌላኛው የመጨረሻው ቢዝነስ ኤጀንሲ አንጻር የገበያ ትስስር ወይም ደግሞ ቫሊው ቼን መፍጠር ነው። የገበያ ትስስር መፍጠር ስንል እንዴት ነው? ለምሳሌ አሁን ጾም ወቅት አካባቢ፣ ሚያዝያ መጋቢት አካባቢ ወረት አካባቢ ብትሄዱ ቲማቲም አልሸጥ እያለ መንገድ ላይ ይደፋል። ወደ ወሎ አካባቢ፣ ወደ አፋር አካባቢ ደግሞ ብትሄዱ በተመሳሳይ ወይም አዲስ አበባን ብትወስዱ ቲማቲም በዛ ወቅት በከፍተኛ ደረጃ የሚፈለግበት ሁኔታ ሄዷል። እጥረት ይፈጠራል። ኢቨን እኔ እውነት የምነግራችሁ ወረታ ላይ ቲማቲም ኪሎ ስምንት ብር እየተሸጠ ጎንደር ላይ አርባ አምሳ ስልሳ ብር ይሸጣል። የለም ገበያው ላይ እንደዛው ነው። ለምን ብትሉ የገበያ ትስስር የለም፣ ሁለቱን የሚያገናኝ የሚያቀናጅ መስመር የለም። ሶ እናንተ የዚህ አገናኝ ወይም ደግሞ ዘመናዊ ድለላ ልትሉ ትችላላችሁ። ሁለቱን ማገናኘት ማለት ነው። የመጀመሪያው ፈርስት አምራቹን ወይም ፕሮዲውሰሩን እና ኢንዲዩዘሩን ማገናኘት ኢንዲዩዘሩ ማን ነው ካላችሁ አፋር ላይ ያለ ምግብ ቤት ሊሆን ይችላል። ኢንድ ዩዘሩ ማንያ አካላችሁኝ ወልዲያ ላይ፣ ደሴ ላይ፣ ኮምቦልቻ ላይ ያለ ሆቴል ሊሆን ይችላል። ወረታ ላይ ያለው አምራች ገበሬ ደግሞ ፈርስት ፕሮዲውሰር ነው። እነዚህን ሁለቱን ማገናኘት ትስስር እንዲፈጥሩ ማድረግ። ሶ ደሴ ላይ ወይም ኮምቦልቻ ላይ ያለው ሆቴል ቲማቲም በቀላሉ እዛ መቶ ብር ይገዛ ከሆነ ኪሎ በአርባ ብር ይቀርብለታል። ወረታ ላይ ያለው አርሶ አደር ቲማቲም በስምንት ብር ይጥል ከሆነ የኮምቦልቻው የሆቴል ባለቤት ወይም ባለ ምግብ ቤት በአርባ ብር ይገዘዋል። አያችሁ፣ የወረታው ነጋዴ ሰላሳ ሁለት ብር ትርፍ አገኘ። የኮምፖልቻው ነጋዴ ደግሞ ምን አገኘ? 60 ብር ትርፍ አገኘ። ለምን መቶ ብር ገበያው ላይ ቲማቲም በውድ ያገዛልና ከወረታ ቢያስወስድ ግን በአርባ ብር ይወስዳል። ምናልባት የትራንስፖርት አስር ብር ምናምን ቢጨምርበት በሃምሳ ብር 50 ብር አተረፈ ማለት ነው። ስለዚህ የገበያ ትስስርን መፍጠር ዋነኛው የመጨረሻው የቢዝነስ አይዲያ ነው እንግዲህ ይህንን ብዬ ወደ ማጠቃለያው ስመጣ ችግሮችንና መፍትሄዎችን አጠር አድርጌ ልጠቁማችሁ። ስራ ስንሰራ ችግሮች አይኖሩም አይባልም። ብዙዎቻችሁ የምታነሷቸው ችግሮች ደግሞ ለችግርነት የሚመቁ አደጉ። ለምሳሌ አንደኛው የካፒታል እጥረት ነው። እሱን ወደ መፍትሄው ስንመጣ እንነጋገራለን። የካፒታል እጥረት አንደኛው ችግር ነው። ሁለተኛው ቢሮክራሲ ይኖራል። ንግድ ፍቃድ ስታወጡ ከግብር ጋር ተያይዞ የባለሙያ ድጋፍ ላይኖር ይችላል። በመንግስት ቤቶች አካባቢ ጥሩ የሆነ መስተንግዶ ላይኖር ይችላል። እነዚህ ቢሮክራሲዎች መሰረታዊ ችግሮች ናቸው። ሌላኛው የስራ ቦታ ወይም የሳይት ችግር ይኖራል። እሱ የስራ ቦታ ችግር እንግዲህ በአንድም በሌላም መፍትሄ ይኖረዋል። እሱን የስራ ቦታ እንዴት ይገኛል የሚለውን ከታች እናያለን። ግን አንደኛው ችግር የስራ ቦታ ወይም ትክክለኛ ሳይት ያለማግኘት ነው። ሌላኛው የገበያ ትስስር አለመኖር፣ መጨረሻ ላይ እንደ ቢዝነስ አማራጭ አድርጌ የሰጠኋችሁ የአቅርቦት ችግሮች ይኖራሉ። የአቅርቦት ሲባል ለምሳሌ ምርቶች ላይኖሩ ይችላሉ፣ ወይም ደግሞ ኢንፑትስ ልናጣ እንችላለን። ምግብ ቤት ከፍተን ቅድም ያልኩት የቲማቲም የሽንኩርት እጥረት ካለ ሌላው ችግር ነው ማለት ነው። ስለዚህ እነዚህን አራት፣ አምስት ችግሮች ጠብቃችሁ መምጣት አለባችሁ። ወደ መፍትሄው ስንመጣ ያለ መፍትሄ መቼም ችግር ተፈጥሮ መፍትሄ የግድ ነው። አንድ ቢዝነስማንም የሚለካው ለችግሮች በሚሰጠው የመፍትሄ አቅም ነው። ስለዚህ ለምሳሌ የካፒታል እጥረቱን አነስተኛ የፋይናንስ ተቋማት አሉ። እነዚህ ማይክሮ ፋይናንስ ሊሆን ይችላል። የቁጠባና ብድር ህብረት ስራ ማህበራት አሉ። አሁን የብሔራዊ ባንክ ደግሞ አዲስ መመሪያ አውጥቷል ባንኮች ያለ ኮላተራል አነስተኛ ብድሮችን እንዲሰጡ ወይም የስራ ባህሪውን በማየት ነጋዴ ከሆነ የንግድ ባህሪውን በማጥናት አነስተኛ ብድሮችን በመቶች የሚቆጠሩ ብድሮችን እንዲሰጡ አስገዳጅ መመሪያ እያወጣ ስለሆነ እሱም መመሪያ ወደፊት ያግዛቸዋል ብዬ አስባለሁ። ሌላኛው እንግዲህ ማሽነሪዎች ለምሳሌ በልብስ ስፌት በምን በምን መግባት ብትፈልጉ ወይም ደግሞ በማስታወቂያ እና ህትመት ብትገቡ እንደዚህ የፎቶኮፒ ወይም የፕሪንተር ማሽኖችን ዋሊያ ካፒታል የሚባል አለዚህ አማራ ክልል ውስጥ የሚሰራ በሌሎች ክልሎችም አሉ። እንደዚህ አይነት የካፒታል እቃዎችን በብድር የሚያቀርቡ ማለት ነው። እነሱ አንድ የካፒታል ችግር የሚቀርፉ ናቸው። እናንተ ወርኪንግ ካፒታል ካላችሁ ትልልቅ የማሽነሪ እቃዎችን ለምሳሌ ካፌ ብትከፍቱ፣ የማሽነሪ እቃዎችን እነዛ ድርጅቶች በብድር መልኩ ያቀርቡላችኋል። እየሰራችሁ በየወሩ ብድራችሁን ትከፍላላችሁ ማለት ነው። ሌላኛው ልማት ባንክም እንደዚህ አይነት አገልግሎት አለ። ልማት ባንክ በተለይ ግብርና ላይ ለምትሳተፉ እንደዚህ አይነት አለው። ፕሮዳክሽን ላይ ለምትሳተፉ እንደዚህ አይነት ማሽነሪዎችን በብድር መልኩ የማቅረብ ሰርቪስ ይሰጣል። ሌላኛው ቢሮክራሲ የሚታለፈው በስራ ነው። በነገራችን ላይ ስለ ቢሮክራሲን የምታወሩና ቢሮክራሲን ችግር አድርጋችሁ የምታቀርቡ ሰዎች ስራው አልገባችሁ ማለት ነው። ምክንያቱም ስትሰሩት ብቻ ነው ቢሮክራሲን የማሸነፍ መስችው ቤት ቁጭስ ብለን ምንም አይነት ቢሮክራሲን የምንወጣበት መንገድ የለም። እሱን ማየት አለባችሁ። ስራው ላይ ስትገቡ ቢሮክራሲውን እየሰበራችሁ በስራ እያሸነፋችሁ ትሄዳላችሁ ማለት ነው። የስራ ቦታም አንድም በዘመን ለምሳሌ ቅድም ግብርና ላይ ስላችሁ የቤተሰቦቻችሁ መሬት ሊኖር ይችላል። ወይም ደግሞ በአካባቢያችሁ ተከራይታችሁ ልትሰሩ ትችላላችሁ። ሌላኛው ደግሞ እንግዲህ የተሻለ ዋጋ ካቀረባችሁ ሴንተር ቦታ ከተማ ላይ አሁን የቁልፍም እየተቀበሉ ቦታ የሚያመቻቹ ነጋዴዎች አሉ። ይዘውት የቆዩትን ቦታ እነሱ ዘርፍ ሊቀይሩ ከሆነ እዛ ከተማ የሚለቁ ከሆነ የተወሰነ ያው የደለላ በሉት ይቀበሏችሁና ቤቱን ለእናንተ አከራይተዋችሁ ይወጣሉ ማለት ነው። እንግዲህ እንደዚህ አይነት ነገሮችን ፈጣን የሆኑ ቤት አከራይ አገናኝ ደላላዎች ይኖራሉ። በእነሱ አማካኝነት ይህን መፍጠር ይቻላል። ሌላኛው የአቅርቦትና የገበያ ትስስር ችግርን የምትፈቱት እናንተ ራሷችሁ የአቅርቦት ቢዝነሱ ናችሁ። ለምሳሌ ቅድም እንዳልኳችሁ ሆቴል ከፍታችሁ የአትክልት እጥረት የፍራፍሬ እጥረት ካጋጠማችሁ ጁስ ለመስራት የሽንኩርት የቲማቲም እጥረት ካጋጠማችሁ እንደዚህ አይነት ስራ ለሚሰሩና እጥረቱ ላለባቸው እናንተ ከሌላ ቦታ በማምጣት ይህንን አቅርቦት ቢዝነስ አድርጋችሁ መምጣት ትችላላችሁ። ቲማቲሙን፣ ሽንኩርቱን ከሚመረትበት አካባቢ ወደ ሌለው እጥረት ወዳለበት አካባቢ በማምጣት የመሸጥ ቢዝነስ ሌላኛው ቢዝነስ አድርጋችሁ መምጣት ትችላላችሁ። ኦፖርቹኒቲውን መጠቀም ሌላው የገበያ ትስስርን መፍጠር አሁን ባልኳችሁ አማካኝነት ነው። ኮምቦልቻ ላይ የፍራፍሬ እጥረት ካለ ከአርባ ምንጭ ማምጣት ነው። ለምሳሌ ደብረ ታቦር ላይ የሸንኮራ አገዳ ጥረት ካለ ከጢስ አባይ ማምጣት ነው። ወይም ደግሞ ሸንኮራ አገዳውን እዚሁ ደብረ ታቦር አካባቢ ማልማት ነው። በግብርና ተሰማርቱ። ስለዚህ ችግሩን ራሳችሁ መፍትሄው ናችሁ። በመቅረብ ያሉ ችግሮችን ልሰሯቸው ትችላላችሁ ማለት ነው። እንግዲህ ክቡራትና ክቡራን፣ የአብራሪ ሚዲያ ቤተሰቦች ለዛሬ ይዤላችሁ የቀረብኩት ኢትዮጵያ ውስጥ በአሁኑ ሰዓት ምን አይነት አዋጭ ቢዝነሶች አሉ ምን አይነት የቢዝነስ አይዲያዎችን ሰርች ማድረግ ይቻላል፣ እንዴት ስራውን መጀመር ይቻላል የሚለውን ለዛሬ አዘጋጅቼላችሁ የነበረው ቪዲዮ በዚህ ይጠናቀቃል። በሌላ ቪዲዮ እስከምንገናኝ ድረስ አብራራው ነበርኩኝ። አብራሪ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም በቪዲዮ ላይ ያላችሁን ኮሜንት በመስጠት ለአብራሪ ሚዲያ ያላችሁን ድጋፍ በዚሁ አጋጣሚ እንድታጠናክሩ እየጠየቅኩኝ ሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም። አብራሪ ሚዲያ